መምራ ተርኩ መምር ነርኩ ገመንዳ መምሩ አቼ መምር ይረውሪ ከበለቤት አንዳ ያከ ድምስጋና ቤታ አንዳ ያቀል አዶታ ያዶት

መላከ ሳህል ቀሲስ ሰይፈ ታምሩ የጉመር ወረዳ ቤተ ክህነት ዋና አስተዳዳሪ ስራ አስኪያጅ መላከ ሕይወት ቆሞስ አባ ኃይለ ኢየሱስ የጉመር ወረዳ ቁጥጥር እና የመካነ ሕይወት የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳዳሪ በኩረ ትጉሃን ቀሲስ ዛየው ወልደ ሥላሴ አባታችን እንዲሁም ሊቃውንተ ቤተክርስቲያን አባቶች፣ እናቶች፣ ህፃናትን ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላምናችኋለሁ። እንደምንዋላች፣ እንደምንቆያች፣ እንደምን ሰነበታች? ግል ብላችሁ አመስግኑ እግዚአብሔር። ክብርና ምስጋና ለአምላካችን ይሁንና፣ በዚህ በመጽሐፍ ቅዱሳችን መኃልየ መኃልይ ምዕራፍ አራት ቁጥር ስድስት ላይ ሁለንተናሽ ውብ ነው፣ ነውርም የለብሽም፣ ነይ ከሊባኖስ ከሊባኖስ ነይ፣ ሁለንተናሽ ውብ ምንም አይነት እንከንና ነውር የለብሽም ይላል ሰለሞን። ይህን የተናገረው ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ለንጽህተ ንጹሐን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ በእሷ አድሮ ከስጋዋ ስጋ ከነብሷ ነብስ ነስቶ ዓለምን ለማዳን የማይታየው አምላክ የማይዳሰሰው አምላክ በእርሷ ተወስኖ የእርሷን ስጋ ለብሶ ወደዚህ ምድር መጥቶ ሊያድነን እርሷን ምክንያት ለመጀመሪያ የድህነታችን መጀመሪያ የሆነች ወላዲተ አምላክ ስለ ድንግል ማርያም የተናገረው ኃይለ ቃለ ወብላቸው አመትገኖች ድንግል ማርያም እናታችን ንጽሕት፣ ምንም አይነት ጉድፍ የሌለባት ከአዳም የተላለፈውን ጥንተ አብሶ ያላገኛት ወላዲተ አምላክ ንጽሕት በምድር ስራ ሰማይ ደግሞ ቅንጮፋ የሆኑ መሠረቶቿ በመሠረት ያላት ዓለምን ሁሉ ለማዳን እርሷን የመረጣት ወላዲት አምላክ ዛሬ ያገኘንባት ዛሬ የተገኘችበት ለሁላችንም የተሰጠችበት ዕለት ነው። ደስ ይበላችሁ በእውነት ም የሆነች እግዚአብሔርን ከስጋዋ ስጋ ከነብሷ ነብስ ነስቶ ሰው የሆነባት ዘንድ የመረጣት ድንግል ማርያም ናት። እናንተ ዛሬ ድንግል ማርያም ለእኛ ተሰጠች። እናንተ ዓለምን ለማዳን እርሷን ምክንያት አድርጎ ወደዚህ ምድር መጣ። ያ የመጣባት ያ የድነት መጀመሪያ የተባለችው ድንግል ማርያም ዛሬ ተወለደች። እናንተ ደስ ይበላችሁ። ሰው ነው ደስ ጣት እርሷ ናት። ክብርና ምስጋና ለእርሷ ይሁን። ዛሬ ድንግል ማርያም ተሰጠችን። ዛሬ ልደታን እናከብራለን። በሊባኖስ ተወለደች። ክብርና ምስጋና ለአምላካችን ይሁን ው ነብሱን በመቃብር እንዲሁም ነብሱን በጋአለም ስጋው በመቃብር እያዘፈሰ ለብዙ ዘመናት ተቆራኝቶ ሊኖር የነበረው የዲያብሎስ የመጨረሻ ማውቂያው ይሆን ዘንድ ድንግል ማርያም ክርስቶስ በእርሷ ይወለድ ዘንድ ዛሬ ተሰጠችን። እናንተ ልጅ ብላችሁ አመዝገሉ ሽ ባአብሽም በትከታ በመንፈስ ቅዱስ ብማት ጌታ አሚን መምር አተርሁ መምር ነርሁ ገለ እንዳ መምሩ አቸ መምር ይደውሪ ክብረ ጌታ እንዳ ያገር ምስጋና ጌታ እንዳ ያገር ልቃትሽሮ ቲያሽኩ አዶተንዳ ማሌ አንበሮ እንዴ አዶተንዳ ማርያም ኢናሽ አዶት ነረደ ክብረ ጌታ እንዳ ያገር

ማኒም ያ ማርያም እኔ እኳት ይተጨነችው ክበለ ሁኔታ እዳያቀ አዶታ ው እንደ ባአነብ እኮ በዛአነም ያዶት ከማዓ ነረዌ አቸቲለው እንጂ ቃር እንም ሟሊለው እንጂ

ሽኮቱ ሁት የኸረየው ጊዘር ሰቢከሬታቀደምካነ ባዶተንዳ በማርያም ሰብከረብ ክበሬጌታ እንዳያቀር ሸነም አሸኔ ተውትን ግዝ የዘናነም ሰጨነም ዳሮ አዋርያት ቸነም ይገርሞዓ በእስራኤል ቸነም ተጨነ ታዶተንዳ ተጨነ የጨነ ደግሞ በጋድሮ የጨነ ይገርሙ አንት ሰባአንፋረን ቲቸ በጋድር ተጨነም ደገታዝቅ ቃመነንታቸነ ያጠፍ እን ዛ ያ አባንዳ የመጀመሪ አባንዳ አዳም ተገነት ያጣነ ሙጥጥ የሰረ ዳብሎስ ጣሪያ ይቀጥሬ ሰብ ከረምቸነም ዳብሎስ ገነት ሲገባ በሽራ ባነ ገነት የማርያምም ያአባንዳም ያአዳምም ተገነት ሶክ በሶክ ያጨ ዩሪቃር ከማ ዌታንዳ ጠላተንዳ ዳብሎ ሲቀጥሬ በመስቀል ወጠረምታነ ያጠፋኔ የዛ የችለም ከማ ሽረብ በችረ ሲጣር በችረ ያደረ ከማ ዌታንዳ

ቃ የረካ ኸ የረከበ ታ ይመን ቃታሆ አዶተንዳ ማርያም ኳ አጅታ ማውሪ ኢያቄም እኔ ኢያቄም በሮ አዶጅታ ማውሪያ ሀና እኔ ሀና በሮ የማርያም አዶት አ የጎታ ደንጃ የጎታ ሰብ ቤታ የጠነንሁ ጎታ የሞተንሁ አኳን በመንግሥተ ደማያት ንቅ የሸቆቺ መደር ይቅየፉ ክርስቲያን የኸር ውንማፉ ያዶትሁ አብ ሟን የኸር ከማ አዶት ሟን የኸርች ከማ ወሃል ነረብሁ እያቄን ሟኑ አባሽታሁ ሃና ማንው ያ ሃናም አንዬ አዶትንያ ትከብ በከረው ይለብሮ ባን መቃር በከረወ

አትመምር ቃሩ ቤታ ይና ኸማ ቃር ይሽርቃር የንያንቃ ይና ይመስር ቃር እርስ የበዝ በደነንዳ ይጨ አ ቤታ ንቅነት ክብረታ ሮና መሲነት ይ ቤታ ዛና ትከበከ የብዘ ጊዜ ትክ በከነሰብ ንቃር ቀጥቀትው ቃር የሽም የንበር ተስፋያ አቶት የማሉ ይ አረሽን የማሉ የት ከና ባአንከሬ ምሪያሜኒት ይብርም ተስፋ ያርት ዛሁና ወች ሁና ተስፋ አንም ትከታፈንደ ባሮ የጎቴን የጨቆሱ ሄሽን የጨቆሺ ቃር ይሰማ የሰማ ጎት ትኮምታለ ጅጓራጉ የማኖዶዊ የጎታ ድንግል ማርያም ማርያም የጎታና አዶች ሲመን ሻማችንበሮወያ ትሰማ ቃንያ አዶ ተንዳ ማርያም ጎታ አንከረች ግን የጎታ አዶትንያ ጎታንያ ንብናወ ሚካኤል ጎታ አንኸረ ግን ምቃዩሪ ከማዬ ሰቦ ሰብ ነረው አሰማሽታል ይሄ ሰሞ ማሽታል ነረማ ይሄ ሰቦ ገሚያ ነረው ምቃርባለት ማርኩት ይውል ይሄ ገባሩ ይሄ ዝደፎ ግን በበንተ በመድረክ አድገምና አይች አትኩጂ ተከተለታ ዝካ ይዝረክ ባና ምቃ አተማርከ አለብ ሲ ተረሲ ግን አትያኑን ተስሙ ያ ተርፍ የቤታ ጣሩ ቃረታው ይና ሕወት እንደ ነፍስ እንደ በቃረታ ንቆህማ ብቃደታ ይ በብኸንደትከ የሟንምነከት የገግማ ኸምነከት ይናከረቃነወ ጋድራኹ የማንቃሉ የገሳኹ የንቃሉ የቾትኹ የሟንቃሉ በከተማ ነወዴ እን የሟንቃሉ ገግማኹ የሟንቃሉ ይና ይኸረቃነረወ እንጭማኸ ትጨር እንጭማኸታልዛ ቤታኸ

ትከ አበኖ ምቀራበዶ ትካክቴውሪ ሙጭርቃ ትካህቴውሪ የሰሜ ግዘርያድር ባቃል ግን በርዛ ዝነዘዞ ምን ዓይነት በርዛ ዛዞ አዘችም ሃና ተማ አፀነሽታ ጓድ ወሳ ወጣምታነ ጓድ መሳኩታ ደግሞ ጠናቃት ይጨ አላቃሁታ ደግሞ ጨት ሲጫ አሸች ወድ ባረችም ብትሰር ትጨኖቴ ቤታ ትካ ሃና ጸነሰችን በደነጅታ ማርያም ነብሰጡር ከረችም ማርያም በደነጅታ ጀቀበነ ታምስት ማርያም በሃና ደህና ነረች ዛምስ ወረምታነ ሃና ቢረግድ ጊዜ ፉርጤነታ ተከፈተ ፉርጤነታ ተከፈተ በማልቀምታነችሽ ፉርጤነታ ተከፈተ እንደገና አትከረድ ደግሞ ዝክም የሽት ደወ አንያ ሞተምታነ ይቀውእየትያስቺ ሽትም ጠለያም ደወንያ ትበይ ትትበይ አስባለችም ታሃና ወረችም ዛ የጨበልሁታ ከረሰናም መደር ወሮም ዝካ የቾተች በጨነት ይናታረ ብልንደ አይሁድ ውድጥ ቃሉ ክፋት ያስወቃሉ ይናታ ብረ ታረ ብቀራን ከለት ባሩንታ ሰደዱ ያሰ አያታ አጣያ ይብ ያንቀ ሃናም ይያቀነ ነፈጡን ይያ ግን ተቃያ ሆና ወሮም ይያ ቲያሮ ሊባኖስ ይውሪ መደር ሰሎ በሊባኖስ ዝካ ተራራው ንቅንቅ ዛፍ ያነው መደሩ በመጣ ታቸንም ተነም ሃና ተጫ ወከረሰና ያንቀ እኳ በኳ ከረ ያለም ንም ይተር የመጀመሪያ ነፈረች አንዶ ተንጃ ካና በዛ እዛ ነልተጡር ከረት ትጨም ጊዜም ሟን ትሰጭ ቀሪያት አለ ሟን ትበር አቀሪያት አለ ያን ቀይ የአካባቢ ሰውዬ መዐል ባሮ ንፍሮ ቸከሮ ነው ደዳኋ ደፎ ማሽቀት አስቀር አመለውም የትበረ ምክንያት ባሮ ይሰጪ ቃር አዘጋጆን ታለ የማርያሜ ጦሮ ማችነውን ታለ የማርያም አውያም ዛሃና ዘውቀት በማችን ሰጨችን ታለ ትክመች ትከመች ታች የትን በረቶም ትከመጭታ ሂትም በበረካ ነበሩ አውኋ በ በኳከረ በወረጃ በረ ይወሬ ዳፋ አቢ ረጀው አመረ እንደገና ደግሞ ይወሬ የሰጭ የንቃሩ ሂት በስካይ መኖት ያመር የሰርኩ ንግበሮ አት እታትሎ ወየ ቃር ክሮ የመጨረሻ ወየ ቃርንክነ ቃንክነ ንስሐ ንግባ እን ንስሐ ንግባ ነበሮ በንቃሩ በንቃሩ አባ አበናኸም ብታሰጭም ብታበራ በተስኪን ብትቸን ዝሄ ተነኸም ብትሰድ ውሰመጥ ንስሐ ባንገፋሁ በሰርታ ባንበናሁ ክውር ደመታ ባንሰጠሁ ዜሮ ይተርኩቃሬነ የጎታ በሰር አበንደ ደም አበንደም ስጠዎ ብሮምታ ትረፎ ባረንደም ይና ግን ቤባነ ቤባንም አትምስ

ካአይነት ሰብ ይሰማን የሰማን ቷ አትርቴሽቲብ ታ እካ ዳሪጎወንደመደብ ጌታ የአተርፉኔ ሰማንን ይቸን ጌታ ግን ይቸን ዳ ትያብሳብስ ምቃር ነከበ የስርነብ ቃ ነከበ ስር ጠለጠን ታ እታ አቸዩ በአቸይት ክሰከስቲ ዛሰ ተል ታነ።

ቤቶጅሸወትቅቴይ ግፉት ዝሙች አንቀ በመራኼው ያነው ግፉን ቤቶሸት ክሰከስ ያት አተርፍ ዛ ምስ ግፍሎት አንጨሟ ግፍሮንረ ቀልባ ግፍ ያአተርፍ ማኑ ምጥጥ ቃር ግፍ ምጥጥ ቃር ግፊ ወይ ቃኪ የክርስቶስ ከማ ያንቀ እክምታ ጠበጥሁን ከማ ምር በሬ አተርፍ ባረ ምን ተባሁን ከማ